በስም አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ። ያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ዛሬ ቀደም ብለን የምናየው ቪዲዮ ሀጂ ሙፍቲ ሀጂ ሙፍቲ ከዚህ ዓለም በሞት ተለይቷል አሉ ማለት ነው ባደረግባቸው በህመም ምክንያት በዛውም ደግሞ ብፁዕ አባታችን አቡነ ማትያስ ተገኝቶ በቀብሩ ስነስርዓት ሐዘናቸውን ገልጸዋሉ ማለት ነው። ቀደም ብለን የምናየው ቪዲዮ ይሆናል። በሁለተኛ መረጃችን የሚሆነው የድራዳዋ ከተማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሸልመዋል ማለት ነው። በሰላም ቤተ ክርስቲያኗን በብዙ ነገር ስለሚተባበራት ቤተ ክርስቲያኗ ሸልማለች ማለት ነው። በዛሬ ቪዲዮዋችን ሁለቱን ቪዲዮ ብናየሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን፣ ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆኑ ሀሳብ ስቴታችሁን ኮሜንት ላስቀምጡልን። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ዶክተር አብይ አህመድ ስለ ተቀዳሚ ሙፍቲ ሀጂ ኡመር የተሰማቸውን ሐዘን ገለጸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ስልፈት የተሰማትን ጥልቅ ሐዘን ገልጻለች። ቤተ ክርስቲያኗ ባስተላለፈችው የሐዘን መግለጫ የተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ዜና እረፍትን የሰማነው በታላቅ ሐዘን ነው። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ስትልም ገልጻለች። በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በመላ ኢትዮጵያውያን ዘንድ በመልካም ስብናቸውና በርህርሃያቸው በታሪክ ሲታወሱ እንደሚኖሩም አመላክታለች። በመጨረሻም ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን እንደምትመኝም ገልጻለች። በተመሳሳይ ጠቅላይ ሚኒስተር ዶክተር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በማረፋቸው ሀዘን ተሰምቶኛል ብለዋል። ሀጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግና እውቅና እንዲኖር ያደረጉት አስተዋጽኦ ሁሌም እናስታውሳለንም ብለዋል። በመጨረሻም ለቤተሰቦቻቸውና ለመላው ኢትዮጵያውያን ሙስሊሞች መጽናናትን እመኛለሁ በማለት ሀዘናቸውን ገልጸዋል። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ተጎሳው ሌላ ነው የሰው ልጅ መሁኑ ነው። ሰው ኢትዮጵያ አምርራ ትዘን፣ ህዝቦቿ ማሆን ይፍሩ። ትልቁ ዋርካ ወደቀ። ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ። የፀሐዩን ሐሩር አይችሉትምና እኒህ አባት ሀጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት እምታውቁ ታውቃላችሁ። ፖስታችኋለሁ፣ ፕሮፋይል አደርጋችኋለሁ። ከአምላኩ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሀጂ ሙፍቲ ውጭ እኔ የምከተላቸው የለም። ቃለ ሰማይ ቃለ ምድር ከእኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝም። እኔ ሶስት ነገሮችን መካድ አልችልም። ይዣቸውን በልቤ የምሞታሉ፣ ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ ቢጫ፣ ቀይ ሰንደቅ ዓላማ ከእኔ ጋር በምድር ላይ ባህላያቸውን ቢጠፉ ቢሰወሩም ልቤ እንደ መቃብር ሆኖ እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው የምሞት ሶስት ነገር ናቸው፤ ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነቱ ነው። ሐጅ ሙፍቲ የኔ ሲኖዶስ ወይ የኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ህይወቴን ትቼ እኔም ልጆቼን ቤተሰቤንም ይዤ ከእግራቸው ስራ አልጠፋም ነበር። እንዳለመታደሉ ነው፣ ትምህርታቸውን ወስጃለሁ። የእምነታቸውን ጎራ ስለሚንለያይ ሰውነታቸውን፣ ሰብአዊነታቸውን አክብሬ ስለነሱ እነሱ ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ ከእምነት እሳቢ ውጡ። ቋንቋቸውን አዳምጡ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍትረው ተንቀው ተንበሻቅጠው ወጥተው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት። ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሀጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይህንን እኔ ሪስኮስ ስጀና እኔ ያምኘበት ነመዋራ እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው። በእስልምና የእኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነት ውጭ ሌላ አምላክንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው ዴፊኔትሊ ነው። ማስተባበልም መቅባትም ስለማይቻል ሀጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኒያን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምፃቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን አለም ላይ ምድር ላይ ሆይ ሆይታ ለመራቅ ስትፈልጉ የሃጅ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙላለሁ። ኮፒ ሊንክ ሸር አድርጉት። ለመላው የኢትዮጵያ ዝብ ነው፣ ለስልምና ዝብ አልልም፣ ለመላው ሙስሊም ዝብ አልልም። ሀጅ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቄፈትም የሁሉም እምነት አባት ናቸው። በእኔ ሳቢ ገብረ ኢየሱስ ይሄን አልኳችሁ ለአባታችን እግኔ በማመልከው ነውና ልመርቃቸው ወይ ልመኝላቸው የምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ርስት ሰጦ በቀኙ ያድርግልን ነብሳቸውን ይማርልን። ሐጂ ሙፍቲ እረፍቶት በገነት ይሁን ነብሶትን ይማር። የምር አዝኛለሁም ደንግጫለሁም። ኢትዮጵያ ሰዋጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሸር አድርጉት። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለተቀዳሚ ሙፍቲ ሀጂ ዑመር እድሪስ ህልፈት የተሰማቸውን አዘን ገለጹ። ብፁዕነታቸው ባስተላለፉት የሀዘን መግለጫ መልእክታቸው ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈ ማር ከሆኑ መካሪዎቿ መካከል አንዱ የሆኑትና ለመውደድ የታደሉትን የዘመናችንን ጌጥ አታለሽ ብለዋል። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም፣ ነው ያሉት ብፁዕ ወቅዱስ አቡነ ማትያስ። ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ የታጠቁት ወዳጅ ለተጠቁት ወዳጅ፣ የትውልድ አባት የሆኑ ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ነበሩም ብለዋል። ይህኔ የድካም ዓለም መገለል እርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋህዱ በሁሉ ዘመን አይገኝምና ሀዘናችን ጥልቅ ነው ሲሉም ገልጸዋል። ብፁ ቅዱስ አቡነ ማትያስ ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብም መጽናናትን ተመኝተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እድሪስ አስክሬን በኑር መስጂድ የሶላት ጀናዛ ስነ ስርዓት ከተፈጸመ በኋላ ታላቅ አገራዊ ሽኝት መርሃ ግብር በሚሊኒየም አዳራሽ እየተካሄደም ይገኛል። ይህ ሁሉ ህዝብ፣ የመንግሥት ከፍተኛ ኃላፊዎች፣ የተለያዩ እምነት ተከታዮች መገኘት ሙፍቲ ሀጂ ኡመር ዑመር እድሪስ ለሀገር ለወገን የነበራቸውን ታላቅ አስተዋጽኦና ሁለንተናዊ ፍቅር ያሳያል። ስማቸው ሁልጊዜም ከኢትዮጵያን ፍቅርና አንድነት ጋር ተያይዞ ሲነሳም ይኖራል። ፓትሪያሪክ ብፁ ወቅዱስ አቡነ ማቲያስ እና ተቀዳሚ ሙፍቲ ሀጂ በቆሙበት አንድ ታሪካዊት ነገር ተሰርቶ ነበር። ታሪኩን ባጭሩ ልንገራችሁ። ይህ ከላይ የምትመለከቱት ምስል ባለፉት የኮቪድ ጊዜያት ዓለም እንዲሁም ኢትዮጵያ የተጨነቀችበት ጊዜ ተነሱት ምስል ነው። እዚህ ምስል ላይ ብዙዎችን ሙስሊምና ክርስቲያኑ አንድ የሚያደርግ ታሪካዊ ነገር ተቀዳሚ ሙፍቲ ሀጂ ሰርተው ነበር። የኢትዮጵያ ኦርቶዶክስ ፓትሪያሪክ ብፁ ወቅዱስ አቡነ ማቲያስ ቡራኪ አድርገው ሲጨርሱ ሁለተኛውን የጸሎት መርሃ ግብር ሚ ሙፍቲ ሀጂ ተሰጥቷቸው ነበር እሳቸውን ቅድም የነገርኳችሁን አንድ ታሪካዊ ነገር ተናግረው አረፉ እሳቸውም እንዲህ አሉ በዚህ ጸሎት ላይ የምጨምረው ምንም ነገር የለም ዱዋም አላደርግም ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል ወገባችንም እስኪንቀጠቀጥ ድረስ ያንም አሜን በለናል ሲሉ ለወንድሞቻቸው የኦርቶዶክስና የተለያዩ እምነት ተከታዮች ብራቸውን ፍቅራቸውን አሳይተው ወደ መቀመጫቸው ሂደው ነበር በዚህም አንድ ታሪካዊ ነገር አድርገው ብዙ ክርስቲያንና ሙስሊሞችን አንድ የሚያደርግ የሚያከባብር ትልቅ ነገር ስራ ሰርተው ሄደዋል። እኒህ አባት ሙስሊሙ ብቻ ሳይሆን ለመላው ኢትዮጵያውያን ክርስቲያኑ እንደሆኑ በዚህ አስመስክረዋል። ዛሬ እኒህ አባታችንን አተናቸዋል። ኢትዮጵያም አንድ ትልቅ አባት እንዳጣች አስባለሁ። እኔም ሐዘናቸውን በማስመልከት ለሶስት ቀን ፕሮፋይሌ ጥቁሩ ነው ይቀጥላል። ነፍሳቸው በሰላም እንድታርፍ ጸሎቴ ነው እናንተም ጸሎታችሁን መልካም ምኞታችሁን ኮሜንት ላይ አስቀምጡልን። እኔ ሰው ነኝ። ከዚያም ከወረድኩኝ ኢትዮጵያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት የተሰማቸውን ሀዘን ገልጸዋል ብፁዕ አቡነ ማትያስም ኢትዮጵያ በጣት የሚቆጠሩ አረጋዊያንን አፈማር የሆኑ የሀገር መካሪዎችን ሀገር ወዳድ እንዲሁም ደግሞ በሰው ዘንድ የመወደድ ጸጋ የተሰጣቸው በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት የተሰማቸውን ሀዘን ገልጸዋል በተጨማሪም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ፕሬዚዳንት አቶ ታዬ እንዲሁም በተጨማሪ ደግሞ የኢትዮጵያ ሃይማኖት ማህበርና ትልልቅ ተቋማት እንዲሁም ደግሞ ትልልቅ የመንግስት ባለስልጣናት በተቀዳይ ሙፍቲ ሀጂ ኡመር እንድሪስ ስልፈት የተሰማቸውን ሀዘን ገልጸዋል፣ ማለት ነው። እንዲሁም ስድስት ሰዓት ላይ ዛሬ ፒያሳ በሚገኘው በኑር ወይም ደግሞ በበኒ መስጊድ የሶላተል ጀናዛ ይሰገዳል። እንዲሁም በተጨማሪ ስምንት ሰዓት ላይ በሚሊኒየም አዳራሽ ትልቅ የመንግሥት ኃላፊዎች፣ እንዲሁም ደግሞ የተለያዩ ግለሰቦች በተገኙበት የአስከሬን ሽኝት ይደረገላቸዋል። ከዛም ከቀኑ አስር ሰዓት ላይ ስርዓተ ቀብራቸው ይፈጸማል ተብሏል ማለት ነው። በድጋሚ በተቀዳሚ ሙፍቲ ሀጂ ኡመር እድሪስ የተሰማኝና ገዛ መግለጽ ፈልጋለሁ። በአዲስ መረጃ መልሳለሁ። መልካም ቀን። በአሁኑ ሰዓት የተቀዳሚ ሙፍቲ ሀጂ ኡመር እድሪስ የአስከሬን ሽኝት እየተደረገላቸው ሲሆን በዛሬው ዕለትም እንግዲህ ከቀኑ አስር ሰዓት ላይ ስርዓተ ቀብራቸው ይፈጸማል። ለመላው ሙስሊሞችና ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። ነብሲ ማር በአሁኑ ሰዓት በሚሊኒየም አዳራሽ ሙፍቲ አጁመር ኢድሪስ የሽኝት ፕሮግራም እየተካሄደ ይገኛል። ሽኝት ፕሮግራሙ ላይ በርካታ የኦርቶዶክስ አባቶች ተገኝተዋል፣ እንዲሁም በርካታ የመንግስት ኃላፊዎች ተገኝተዋል። ስማቸውም ከኢትዮጵያ ፍቅርና አንድነት ጋር ሁልጊዜ ሲጠራ ይኖራል። ነፍስ ይማር። የድሬዳዋ ከንቲባ አቶ ከደር ጀዋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሸለሙ። ሽልማቱንም ያበረከቱት ብፁ አባታችን አቡነ ማትያስ ለድሬዳዋ ከንቲባ አቶ ከደር ጀዋር እንግዲህ የእውቅና